ሰላም እንዴት አላችሁ? ሁለት ቁልፍ መረጃዎችን ነግራችኋለሁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በጣም እጅግ አስፈሪ የተባለ ትእዛዝ አስተላልፈዋል። አሜሪካ በጣም አደገኛ ወደሆነ መንገድ የሄደች እንደሆነ የሚጠቁም ማለት ነው። ይህም እንግዲህ መከላከያው ፉል ፎርስ ተጠቅሞ ፖርትላንድ ኦሪገን ውስጥ እንዲገባ ትእዛዝ ሰጥተዋል። ያ ማለት ሙሉ ኃይል አስፈላጊ ሆኖ ከተገኘ እንዲጠቀም ማዘዛቸው እጅግ አስፈሪ ነው። መከላከያው ገባ ማለት ደግሞ ሁኔታው መልኩ ሊቀይር እንደሚችል በግልጽ የሚጠቁም ነው። ዶናልድ ትራምፕ ጦራቸውን አዘዋል። ይሄኛው እጅግ አስፈሪ አሜሪካ ለምንድን ነው መረጋጋት የተሳናት የሚሉ ጥያቄዎችም ከግራ ከቀኝም እየተነሱ ነው። አሜሪካ በተቃውሞ ማዕበል ከዚህ በፊት በተደጋጋሚ ተመታለች። በዋሽንግተን ዲሲ፣ በሎስ አንጀለስ ካሊፎርኒያ፣ በተለያዩ አካባቢዎች እንደዚሁም ነበረ። አሁን ደግሞ በኦሪገን ፖርትላንድ ከዚህ ከ አንቲፋ ከተባለው ድርጅት ጋር በተገናኘ እንደዚሁም ዶናልድ ትራምፕ ጦራቸው ሙሉ እንዲንቀሳቀስ ና ሙሉ ኃይሉን እንዲጠቀም በፖርትላንድ ኦሪገን አዘዋል። ይህ በጣም አስፈሪ ነው። አንደኛው ይሄ ነው። ሁለተኛው ደግሞ ፕሬዚዳንት ቭላድሚር ፑቲን ሳይሆኑ አይቀሩም የተባለው በአውሮፓ ሙሉ በሙሉ አውሮፓ በጣም እየታመሰ ይገኛል። የሚታመሰው ደግሞ በሰው አልባ አውሮፕላን ወይም ድሮን ነው። ዴንማርክ ላይ በስፋት እየታዩ ነው። ምንነታቸው እስካሁንም አልታወቀም። ከዴንማርክ ባሻገር ኖርዌይ ላይ ታይተዋል። ከኖርዌይ ደግሞ በጣም በሚገርም ሁኔታ ጀርመን ላይ ተመልክተዋልና እነዚህ ምንድን ነው? እነ ፑቲን ተቀባይነት የሌለው ክስ ነው ቢሉትም ግን ፕሬዚዳንት ቭላድሚር ፑቲን አሸናፊ ሆነዋል፣ ወይም ደግሞ እድሉን አግኝተዋል የሚሉ መረጃዎች በመውጣት ላይ ይገኛሉና ይሄኛው ምንድን ነው የሚለውን በስፋት እንመለከታለን። ስለዚህ ሁለቱም ጉዳዮች ነግራችኋለሁ ማለት ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ እንግዲህ ኦቶራይዝ አድርገዋል ሚሊተሪያቸው ወይም ጦራቸውን ሙሉ አቅሙን እንዲጠቀም አዘዋል። ይህ በጣም አስፈሪ ነው። አሜሪካ ከዚህ ቀደም እንዳነሳውላችሁ በተለያየ አካባቢ ተቃውሞዎች ነበሩ። ከዚህ ከስደተኛ ጋር በተገናኘ የተለያዩ ሕጎችን ፕሬዚዳንት ዶናልድ ትራምፕ አውጥተዋል፣ በራሳቸው መንገድ ደግሞ ለማስተግበር ሞክረዋል። ሪፐብሊካኖችን በዚህ ልክ አቋማቸው ጠንካራ እንደሆነ ይታወቃል። ስለዚህ ምንድን ነው ከዚህ ከስደተኞች ጋርም በተገናኘ ወይም ደግሞ በተለያዩ ከተሞች ላይ አሜሪካውያን ነጻ ሆነው እንዲንቀሳቀሱ ስደተኞች መውጣት አለባቸው ህግ መከበር አለበት የሚል አቋም ነበራቸው፣ ፕሬዚዳንት ዶናልድ ትራምፕ። አሁን እየሆነ ያለው ግን ብዙ ነገሮችን ችግር ውስጥ የሚከት ወይም ደግሞ የሚያስፈራ እንደሆነ ሳይታለም የተፈታ ነው። ኤኒወይ ትራምፕ ሳይስ ሂዝ ኦውስትራይዚንግ ሚሊታሪ ቱ ዩዝ ፉል ፎርስ ኢን ፖርትላንድ ኦሪገን የሚል መረጃ ነው እየወጣ ያለው። ያ ማለት ፕሬዚዳንት ዶናልድ ትራምፕ በኦሪገን ግዛት ውስጥ የመከላከያ ሚኒስቴሩ ወይም የጦር ሚኒስቴሩ ጥቃት እንዲሰነዝር ወይም ሙሉ አቅሙን እንዲጠቀም ያ ማለት አስፈላጊ ሆኖ ከተገኘ አዘዋል ነው። ይሄ በጣም የአሜሪካን ህግም አሜሪካ ታመሰች የሚለውን በግልጽ የሚጠቁም ነው። ትራምፕ ከመጡ ጀምሮ የተለያዩ ህጎችን እየተገበሩ ነው። ይሄኛው ትንሽ የሰዎች ህይወት ሲቀጠፍ ነበረ። ከአሁን በፊት በጣም በርካታ ሰዎች በስምንት ቀን ውስጥ እንኳን በርካታ ሰዎች ህይወታቸው እንዳጡ እናስታውሳለን። አሁን ደግሞ ዶናልድ ትራምፕ በዚህ ልክ ትዕዛዝ መስጠታቸው እጅግ አስቸጋሪ ነው እና ፕሬዚዳንት ትራምፕ ዳይሬክት አድርገዋል፣ መከላከያ ሚኒስትሩ ፔት ሄክሰት ጦሩን ልከው የአሜሪካን ጦር ወይም ትሮፕ ወደ ፖርትላንድ ኦሪገን ልከው እንግዲህ አስፈላጊ ሆኖ ከተገኘ ፉል ፎርስ እንዲጠቀሙ ኢፍ ነሰሰሪ የሚል መረጃ ተሰጥቷልና፣ ይሄኛው ምንድን ነው ያስኬዳቸዋል አያስኬዳቸውም የሚለው በጣም አስቸጋሪ ቢሆንም ግን ትራምፕ በዚህ ልክ እየተንቀሳቀሱ ይገኛል። ኤኒዌይ እናንተ በሚገባችሁ መንገድ ትረዱት። ፕሬዚደንት ዶናልድ ትራምፕ ኢዝ ዳይሬክቲንግ ዲፌንስ ሴክሬታሪ ፔት ሄግሴት ቱ ሰንድ ዩስ ትሩፕስ ቱ ፖርትላንድ ሂ ሰድ ሳተርዴ ኦን ትሩዝ ሶሻል ሜኪንግ ኤክስትራኦርዲናሪ pronouncement that his glaring the use of force if necessary in American theory. የሚሉ መረጃዎች ናቸው የወጡት። ያ ማለት ፕሬዝዳንት ዶናልድ ትራምፕ ፔት ሀግሰትን ጦራቸውን እንዲልኩ ወደ ፖርትላንድ አዘዋል። በትሩ ሶሻል ሚዲያቸው ላይ ነው ያስተዋወቁት። ያ ማለት አስፈላጊ ሆኖ ከተገኘም ደግሞ ትእዛዝ ተሰጥቷቸዋል እና ፔት ሀግሰት ሰው አስፈላጊ ሆኖ ከተገኘ ደግሞ ሙሉ ኃይል እንዲጠቀም ጦሩ ትእዛዝ የሚሰጥ ነው። ና ይሄኛው ትንሽ ከአሜሪካ ዴሞክራሲ ና ከአሜሪካ የፖለቲካ አቋም አንጻር ካሉት ጉዳዮች አንጻር በጥያቄ መልክ እየተነሳ ይገኛል። ፕሬዚዳንት ዶናልድ ትራምፕ ግን ኦልሬዲ ይሄን ጉዳይ በግልጽ አስቀምጠውታል ና ቢያንስ እንኳን የሴክሬታሪ ኦፍ ሆምላንድ ሴኪሪ የሚባሉት የሀገር ውስጥ የሀገር ውስጥ የደህንነት ሚኒስትር የሚባሉት ክሪስቲ ኖኤም

ይሄ ማለት ፔታክሰት ክሰት እንግዲህ እንዲጠቀሙበት የሆምላንድ ሴኩሪቲ ክሪስቲ ኖም ይሄን ሀሳብ የሰጡት እንግዲህ በፕሬዚዳንት ዶናልድ ትራምፕ አቋምና ሀሳብ አማካኝነት መከላከያ ሚኒስትሩ ፔታ ክሰትም እንዲጠቀሙ አንቲፋዳ ሶሪ አንቲፋ የሚባለው ሀይል ግራዘመም ሀይል ነው። በጆርጅ ፍሎይድ ግድያ ጊዜ ወይም ደግሞ ህይወቱን ሲያጣ የነበረ ሀይል የተቋቋመ ነው ና ከሱ አንጻርም ጉልበቱን እያጠናክር የመጣ ሀይል በመሆኑ ከዛ አንጻር ጥቃት ሊሰነዘር ቢችል እንኳን መመከት የሚቻልበትን የዋር ሚኒስትሩ ያ ማለት የዋር ሚኒስቴር ከፔንታገን ወደ ጦር ሚኒስቴርነት ስለተቀየረ እሱን አይነት እርምጃ ወይም ደግሞ ሙሉ አቅሙን እንዲጠቀም የሚያደርግ ነውና፣ ብዙ መረጃዎች አልወጡም። እስካሁን ሚዲያ ላይ የወጣ ነገር የለም። ግን ፕሬዚዳንት ዶናልድ ትራምፕ በዚህ ልክ አውስትራይዝ ማድረጋቸው እንግዲህ ህግም ይከለክላቸዋል። ግን ያም ሆኖ ደግሞ አክቶ ኦፍ ኤትን ሰን ኤት የሚባላል ጀኔራል ጃንራሌ ብራዝ ፕሬዚደንት ፍሮም ዩዚንግ ፌዴራል ትሩፕስ ቱ ኢንፎርስ ዶሚስቲክ ላ የሀገር ውስጥን ደህንነት ለማስከበር ህግን ለማስከበር የሀገር ውስጡ ማለት ነው። የአንድ የአሜሪካ ፕሬዚደንት በዚህ ይልክ የአስራ ስምንት ሰባስምንቱ አንቀጻቸው ወይም ደግሞ አክቶ ኦፍ አስራ ስምንት ሰባስምንት ተብሎ የሚጠራው እሱ አይፈቅድም። የሀገር ውስጥን ጉዳይ የሀገር ውስጥን የደህንነት ጉዳይ ሙሉ በሙሉ ጦሩ እንዲጠቀም ጉልበት እንዲጠቀም የማዘዝ አቅም የላቸው አሁን ፕሬዚዳንት የእኔ የአሜሪካ ፕሬዚዳንት ግን ደግሞ እንግዲህ ትራምፕ ካሉ አሉ ነው አይነት አካሄድ እየተመለከትን ነውና ዓለም ላይ በጣም አስፈሪ ሆኗል ለማለት ነው። ዋይት ሀውስም ሆነ የዲፌንስ ዲፓርትመንቱ ሜዲያት ላይ ሪስፖንስ ሪኩስት ፎር ኮመንት በእንደዚህ አይነት ጉዳዮች ላይ ያው ሀሳብ ለመስጠት አልፈለጉም። ግን የአሜሪካ ፖለቲካ ብቻ አይደለም የዓለምን ፖለቲካም እጅግ ጫና ውስጥ ሊያስገባ የሚችል ነው። ኤኒዌይ ፕሬዚዳንት ዶናልድ ትራምፕ ከዚህ ከአንቲፋ ጋር በተገናኘ አንቲፋ ማለት በጣም ቀኝ ዘመም አክራሪ ሀይላት ወይም ደግሞ ትራምፕ የማይወዳቸው ቡድኖች ናቸው። ከዚህ በፊት ፕሬዚዳንት ዶናልድ ትራምፕ እንትን ፈርመው ነበረ የኤክስኪዩቲቭ ኦርደር ወይም ደግሞ የፕሬዚደንታዊ ትእዛዝ የሚባል የስራ አስፈጻሚዎች ትእዛዝ ፈርመው ነበረ ፕሬዚደንሻል ኦርደራቸውን ይሄኛው አንቲፋ የሚባለውን ድርጅት ቀኝ ዘመም አክራሪ ነው፣ አያስፈልግም በሚል በአሸባሪነት ፈርጆት ነበረ። አንቲፋ ሾርት ፎር አንታይፋሲስት ማለት ነው ና ይሄ የሚገኘው ዲሴንትራላይዝድ የሆነ ሌፍቲስት ያ ማለት ግራዘመ ሞመንት የሚንቀሳቀስ የግራዘመ ማለት አክራሪ ኃይሎች ናቸው። ኦፖዝ ፋር ራይት ቀይ ዘመሞቹን ወይም ደግሞ እነዚህ ቀይዘመም የሚባሉትን ወይም አክራሪ ተብለው የሚጠሩትን የሚቃወም ነው። ረስስት አንድ ፋሺስት ግሮፕስ ዳት ሀዝ ሎንግ ብን ቶፕ ታርጌት ኦፍ ትራምፕ አዘር ሪፐብሊክንስ ሁሉም አይወዷቸውም። ሪፐብሊካኖቹ ትራምፕ ብቻ አይደለም ቡሽ የማይወዷቸውም እነዚህ አንቲፋ የሚባሉትን ብዙዎቹ ይቃወሟቸዋል። ግን አፍተር ኦል የው አሸባሪ ድርጅት ተብሎ ደግሞ በፕሬዚዳንት ዶናልድ ትራምፕ ተሰይመዋል። ይሄኛው ትንሽ ዛሬ በጣም አለምን ሲያነጋገር የዋለ ጉዳይ ነበረ። ከዚህ ባሻገር እንግዲህ ፕሬዚዳንት ዶናልድ ትራምፕ አሜሪካን በዚህ ልክ ቀይ መስመሯን እየጣሱ ከሆነ ጦራቸውን በዚህ ልክ የሚያዙ ከሆነ ሌላ አይነት አንደምታ ያለው እንደሆነ በግልጽ ያስቀምጣል። ውድ ተመልካቾቻችን ሌላው ደግሞ እንግዲህ ቀደም ሲል እንደነገርኳችሁ መግቢያችን ላይ ሃይብሪድ ስ ጊፍት ፎር ፑቲን በ አ ሪስክስ ቱ የሚሉ መረጃዎች የወጡ ነው። ፕሬዝዳንት ዶናልድ ትራምፕ አይመን ፕሬዝዳንት ቭላዲሚር ፑቲን በአውሮፓ ምንም አይነት ጥይት ሳያሰሙ አውሮፓን እያስጨነቁ ነው። በዴንማርክ ተጨማሪ ታይቶው የማይታወቁ ወይም ደግሞ ምን እንደሆኑ ለመለየት አስቸጋሪ የሆኑ ድሮኖች፣ ሰው አልባ አውሮፕላኖች በግዙፍ የጦር ማረፊያዎች ላይ ወይም ደግሞ የጦር መንቀሳቀሻ ቦታዎች ላይ እየተመለከቱ ነው። ይሄ ምንድን ነው የሚሉ መረጃዎች የወጡ ነው። ከዛም ባሻገር በተለያዩ አካባቢዎች በጀርመን፣ በኖርዌይ፣ በኤስቶኒያ አካባቢም እንደዚሁ እየታዩ ነው። አውሮፓ ሙሉ በሙሉ በፑቲን ሳይሆኑ አይቀርም በሚሉ መረጃዎችም እንደዚሁ እየተናወጠ ይገኛል። ግን ድሮን ሳቨንሰን ኒር ሚሊትሪ ፋሲሊቲስ በተለያዩ አካባቢዎች ወይም ደግሞ በዚህ በጦር አካባቢዎች የጦር ሰፈር ባሉባቸው አካባቢዎች በዴንማርክ ላርጅስት ወይም ደግሞ ግዙፍ በሚባለው የጦር ሰፈር ሳይቀር በጣም በርካታ ተከታታይነት ያላቸው አደጋዎች ለማለት በሚያስደፍር ሁኔታ እየተመለከትን ይገኛልና፣ ሲሪስ ኦፍ ኢንሲደንትስ ናቸው። ሲሪስ ኦፍ በጣም ተከታታይነት ያላቸው ኢንሲደንትስን እየተመለከትን ነው። እነዚህ በጣም አስቸጋሪ ናቸው። ቀደም ሲል እንደነገርኳችሁ በጀርመን በኖርዌይ በሊትዌኒያ ጭምር ታይተዋልና ሙሉ የሰሜን አትላንቲክ የጦር ጥምረት አባላት ያሉባቸው አካባቢዎች ላይ እንደዚሁ ተመልክተናቸዋል መታየት ተችሏል። ስለዚህ እነዚህ ምንድን ናቸው የሚለው አስፈሪ ሆኗል። ዲቫይሶቹ ኦብዘርቭድ የተመለከቱት በካሮፕ ኤርቤዝ አካባቢ ታይተዋል። በተለያዩ አካባቢዎች ብዙ በሚባሉ አካባቢዎችም ታይተዋል። በኤርስፔስ ኮመርሻል ትራፊክ በሚባሉ አካባቢዎች ልማ እንደዚህ ታይተዋል። ለመዘጋትም ግድ ብሏቸዋል። አንዳንዶቹ ጦር ቤዞች ወይም ደግሞ የዴንማርክም የሌሎች አካባቢዎችም ወይም ደግሞ አውሮፓ ውስጥ ያሉ ሀገራት በእነዚህ ስጋት ልክ ለመዝጋት ተገደዋል። የኮሜድ ከዛም ሲሻገር ደግሞ ከኮሜርሻልም ባሻገር ወታደራዊ ጦር ሰፈሮችም እንደዚሁ እየተዘጉ ነው። እና ይሄኛው ምንድን ነው የሚባለው በጣም አስቸጋሪ ነው። ደለተስት ነው እና ምንድን ነው ከኬት ነው የተነሳው? በየትኛው አቅጣጫ ከፕሬዚዳንት ዶናልድ ትራምፕ አይሜን ከፕሬዚዳንት ቭላዲሚር ፑቲን ጋር ይገናኛሉ ወይ እየተባለ ይገኛል። ፖቴንሽያሊ ሩሽያን ኢንቮልቭመንት እንደሆነም ይነገራል ግን እና አሜሪካ ማናቸው እነ ሩሲያ ይህን ጉዳይ አይቀበሉትምና የዳንሽ ባለስልጣናት ኢንተንሽኖቹ እንደዚህ አይነት ጣልቃ የመግባቶቹ ጉዳይ ሃይብሪድ አታክ ወይም የተቀናጀ ጥቃት በተለያዩ ኃይሎች በፕሮፌሽናል ሰዎች የሚል ሀሳብ ሰጥተው ነበረ እና ኖ ኤቪደንስ ቱ ሰጀስት ሞስኮ ወዝ ቢሄንት ሞስኮ ከጀርባ አለችበት በጉዳዩ ላይ ለማለትም አልፈለጉም ነበረ። ግን ያም ሆኑ ደግሞ ተደጋጋሚ ሆነና ሙሉ አውሮፓ ውስጥ ፕሬዚዳንት ቭላድሚር ፑቲን ገቡ የሚል ጥያቄም የተነሳ ነውና ፍራይዴ ላይ ትናንት አርብ ደግሞ በ215 በነሱ ወይም ደግሞ 1815 ጂኤምቲ ላይ ታይተው ነበረ። ሴቨራል አወርስ በጣም ለረጅም ጊዜ የማይታዩ አንአይደንቲፋይድ የሆኑ ድሮኖች እየተመለከቱ ነበረ የአውሮፓ ሰዎችና ይሄኛው ሜቢ አስቸጋሪ

እስኬጅ ለማ ይሄ ትንሽ አስቸጋሪ የሚያደርገው ምንም አይነት የንግድ በረራዎች ሊደረጉ አልተቻለም ነበረ። ስለዚህ በተደጋጋሚ በርካታ እንትኖች የሰው አልባ አውሮፕላኖች ወይም ድሮኖች በአካባቢው ላይ እየታዩ ነው። በዴንማርክ የኤርቦርግን እንደዚሁም ደግሞ በቢለንድ አካባቢ ኤርፖርቶች አካባቢ ተዘግቶ ነበረ ፎር ሴቨራል አውርስ ነው። በነገራችን ላይ ይሄ ምንድን ነው? ኮፐንሃገንም እንደዚህ አይነት ጉዳይ ገጥሟታል። አሁን ጀርመንም እየተመለከተ የጀርመን የሀገር ውስጥ ሚኒስትር ምንድን ነው ያለው? ኢንቨስቲጌቲንግ አፍተር ሴቨራል ድሮንስ ስፖትድ ኦን ፍራይደይ ኦቨር አንድ በዛላቸው አላቸው ወይም ደግሞ አንድ የሪጅን ክልል አለ በጁትላንድ አካባቢ እዛ አካባቢ በዴንማርክ ና በሌሎች የአውሮፓን ሜላንድ አካባቢ በመገኘቱ ኤርቤዙ ላይ እንደዚህ አይነት እንቅስቃሴ ታይቷል ና በጣም አስቸጋሪ መሆኑን የሚጠቁም ነው። ሜቢ ከዚህ አንጻር የተለያዩ ሀይላት መንቀሳቀስ እንዳለባቸውም እየተነገረ ቢገኝም ግን ይሄ ጉዳይ ከፕሬዚዳንት ቭላድሚር ፑቲን ጋር ይገናኛል አይገናኝም የሚለውም ሌላ ጥያቄ ቢሆንም በሊትዌኒያም እንደዚሁ ታይቷል። አስፈሪ የሆነ መምጣቱን ግን በግልጽ የሚያሳይ ሆኗል። ውድ ተመልካቾቻችን እንደዚህ አይነት መረጃዎችን ወይም ደግሞ በዚህ ልክ የማቀርብላችሁ ሀሳቦች ከግራም ከቀኝም ለማየት ስለሚያገለግል ስለሚጠቅም ነውና፣ ብዙ ጊዜ ይሄ በትንታኔ መልክ የሚቀርብ ጉዳይ ሳይሆን ይሄኛው መረጃው በጣም በስፋት ለእናንተ ፍሎው እንዲኖረው በመፈለጉ ነው። ምክንያቱም በትንታኔ መልክ ሲሆን ጊዜ ስለሚፈጅ ነው። ተመልካቾቻችን የተለያዩ ሀሳቦችን አጋሩ። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ። ታንኪዩ